በስመ አብ በወልድ መንፈስ ቅዱስ አሃዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመሬታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በብዙ በጎነቱ ደግነቱ፣ ፍቅሩ፣ ምሕረቱ ጠብቃችሁ የዛት እንድታዩ የተፈቀደላችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ ለበደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ ዕዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንደመቆያችሁ ሁሉን የሚችል አምላካችን ንጉሳችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ፊት ለፊታችን ሐምሌ 27 ኦገስት 4 ማለት ነው። ሐምሌ 27 28 ማታ ማታ ለመድኃኔ ዓለማችን ለከበረው ጌታችን ለባሊ ጎባ መድኃኔ ዓለም ቤተክርስቲያን ፈርሶ የተሰራ ነውእና እሱን ለመደገፍ ፈንድሬዚንግ እናደርጋለን። መድኃኔ ዓለም ነው፣ መድኃኔ ዓለም ነው ታውቃላችሁ። መድኃኔ ዓለማችን የእኛ ትልቃችን ነው፣ ምንም የማንሰስተው፣ ምንም የማንከለክለው ማን መሆኑ ብናውቅ የምንለምነው ጌታ ነው። የሚለምነን እሱ ደግሞ ሲለምን ሊባርክ ነው የሚለምነው። አንዳች ይበላላችሁ ብሎ ካላቸው ባላነ ስሞን ጴጥሮስን በኋላ መረባቸውን ባሳ ሊሞላላቸው የስሞን ጴጥሮስን ጀልባ ከለመነ በኋላ ጀልባው ላይ ተሳፍሮ ካስተማረ በኋላ መረቡን ባሳ ሊሞላለት እሱ ለምኖ ሊሰጥ ነው የሚለምነው። እና አሁን የምንጠየቀው እግዚአብሔር ጌታችን ኢየሱስ ክርስቶስ መድኃኒታችን ሊሰጣ ሊባርከን ነው የሚጠይቀን። አስባችሁበት ተዘጋጅታችሁ ጠብቁን። ማታ ማታ ላይቭ ስትሪም በአጋፔ በገሪዛ በተለያዩ ፕላትፎርሞቻችን በቲክቶክ ስርጭት እንጠይቃለን፣ ሰበስባለን አብራችሁን ሁሉ እግዚአብሔር ገንዘብ ያላችሁ በደንብ ተዘጋጅታችሁ ጠብቁን። መድኃኔዓለም በተለይ ብዙ እዳ ያለብኝ አገልጋያችሁ ካህናችሁ የተማርኩበት አይኖችን የከፈትኩበት የመጀመሪያው እግዚአብሔር የሚሰማበት ቦታ ነው። እዳ ያለብኝና የምወዳችሁ ቤተሰቦች አደራችሁን ብቻችን እንዳትተውን እላለው እግዚአብሔር ባርካችሁ፣ ከፉ ይጠብቃችሁ። እንግዲህ ዛሬ በኦሪት ፍጥረት ምዕራፍ ምዕራፍ አንድ ቁጥር 18 ላይ የተጻፈውን ቃል ነው የምንማረው። በዚህ ቃል ላይ ሰው ብቻውን የሆን ዘንድ መልካም አይደለም፣ የሚረዳውን ረዳት እንፍጠርለት። የትዳር ትምህርት አለም ትምህርታችን የእግዚአብሔር ረዳት እንዴት እንደሚሰራ ማሳየት ነው። ይሄ ጥቅስ የሚጠቀሰው ለትዳር ብቻ የሚመስላችሁ ሰዎች ብዙ ናቸው። መነሻ ሀሳቡ ሚስትን ለመፍጠር ሲያስብ እግዚአብሔር የተናገሩ ቢሆንም ግን የሰው ልጅ ረዳት ለአዳም ረዳቱ ህዋን ብቻ አልነበረችው ለአዳም ረዳቱ ዘጠኝ መቶ ዓመት ሲኖር የወለዳቸው ልጆችም ጭምር ነበሩ። ስለዚህ ቃሉ የአንዲት ሴት ብቻ ቃል ለአንዲት ሴት የተጠቀሰ ቃል ብቻ አይደለም፣ ወይም ለአንድ ወንድ የሚጠቀስ ቃል ብቻ ሳይሆን ሰው አቀፍ ቃል ነው። ሰው እግዚአብሔር የሚጠቀምበት መሳሪያ መሆኑን ባለፈውም በትምህርታችን ተምረናል። እና ረዳት ፈላጊ መሆኑንም የሚያሳየን የሰው ልጅ እኔ ለራሴ በቂ ነኝ፣ አይካን ይችላለሁ፣ ምንም አያስፈልገኝም የሚሉ ዘመናዊ ሰዎች አሉ። ታውቃላችሁ፣ መቻል ከቻልኩኝ ልምን ፈልጋሉ አምላክ ልምን ምን ያደርግልኛል እኔ ከቻልኩ ብለው መቻልን በተለየ መንገድ እንዲበላሽ አድርገው የሚረዱና የሚያስተምሩ አሉ። አንዳንዶቹ ደግሞ ፈጽሞ እግዚአብሔርም እንደሌለ እነሱን እንደካሙስ እንደሆነ አስበው አንችልም ብለው የሚያምኑ አሉ። ግን በሁለቱ መካከል ነው ሀሳብ ያለው። ሰው ይችላል፣ ግን እግዚአብሔር እየረዳው ነው የሚችለው ሰው መረዳት ያለበት ፍጥረት ነው። ስለዚህ እግዚአብሔር ሰውን ረድቶታል። ያችው አሁን ይህ ቃል ህያው ቃል ነው። በየዘመኑ የሚሰራ ቃል ነው። በየቤታችን በየኑሯችን በልካችን የሚሰራ ቃል ነው። እርዳታ በሚያስፈልገን ሰዓት ይህ ቃል ህያው ነው፣ ይሰራል። እግዚአብሔር የሚረዳንን ይሰጠናል። ብዙ ጊዜ እኩዮቻችንን፣ ታላላቆቻችንን ለመቀበል አልቸገረንም። አንዳንዴ ትህትናን ሊያስተምረን ሲፈልግ መንፈሳችንን ሊሰራ ሲፈልግ እግዚአብሔር ትንንሽ ሰዎች እንዲረዱን ያደርጋል። ይሄ በጣም አስገራሚው ነገር ነው። ፈጽሞ የማይታሰቡ ሰዎች ሊረዱ ይነሳሉ። ግን ይህንን እርዳታ መራሪት መቀበል የልብ ጉዳይ ነው። ለምሳሌ ሐዋርያው ጳውሎስ ወደ ሮም በተጓዘ ጊዜ ኃይለኛ ነፋስ መርከባቸውን እንደመታ ተመለከተ። ደግሞ አስቀድሞ በህልም በላይ ለህይወታቸው አስጊ የሆነ መንገድ ላይ እንዳሉ ተመልክቶ ሄዶ ለመርከበኛው ለካፒቴኑ ይሄ አደገኛ ለነፍሳችንም ያሰጋናል ብሎ ምክር ሰጠ። ካፒቴኑ እስረኛ ሰው እንዲመክረው አልፈለገም። ወደ ሮም የሚወሰድ አንድ አይሁዳዊ እስረኛ ምክር እንዲሰጠ አልፈለገ። ማን እንደሆነ አላወቅም። እሱ ግን ብርሃን ዓለም ሐዋርያው ቅዱስ ጳውሎስ ነበር። ከሱ ይልቅ የመርከበኞቹን ቃል ሰማ ይላል፣ ካፒቴን ነው። ስለዚህም ወደ ከባዱ ማዕበል፣ ወደ ከባዱ ፈተና መርከባቸው ተሰባብራ በሞትና በሕይወት መካከል በእንጨት ተንጠልጥለው እንዲወጡ ሆኑ ማለት ነው። እነዛ ሰዎች ለዚህ ለካፒቴን እግዚአብሔር የሚናገርበት የተመቸውን ሐዋርያ ልኮለት ነበር። እግዚአብሔር ልጆች ግን አልተቀበለው። አያችሁ የእግዚአብሔርን ረዴት ለመቀበል ልብ ይፈልጋል። ያልነው ለዚያ ነው። ሰው በቅንነት በልቡ ካልተቀበለው ሊጠፋ ይችላል። እግዚአብሔር ደግሞ ትሑትን ስለሚወድ፣ የትትና መንፈስ ስለሚወድ በትሑታን ጸጋን ይሰጣል፣ ይገልጣል ለትሑታን። ስለዚህ ትሑታን እንድንሆን የሚያስልም ሰዎች ወደኛ ይልካል። ዳዊት ከፍተኛ የሆነ ቁጣ ተሞልቶ ወደ ናባል በሮጠ ጊዜ መንገድ ላይ ቀድማ ያበረደችው አቢግያ የተባለች የናባል ሚስት ነበረች። እቺ ሴት አንዲት ተራ የቀርሜሎስ ሴት የአንድ ገበሬ ሚስት ነች። ዳዊትን የሚያክል አራት መቶ ሠራዊት የሚመራ ለንግስና እየተቀባን ጀግና ማበረዳ አትችልም ተብሎ ይታሰባል አይደል? እሷ ግን እየሰገደች እየሰገደች እየሰገደች የዳዊትን ቁጣ አበረደች። እንደውም ሲለየት አይምሮሽ የተባረከ ይሁን፣ ንጹህ ደም ከማፍሰስ መለሰኝ በአንቺ ህሊና በኩል ብሎ እግዚአብሔር እናመስግኖ አዳምጧት፣ ተመለሰ። አቢጊያን ዳዊት ባያዳምጣት ኖሮ ዳዊት ንግስናው ይበላሽበት ነበር፣ ዘመን ታሪኩ ይበላሽበት ነበር። አያችሁ፣ አቢጊያ ታናሽ ናት ብሎ አልናቃትም። በዛ ዘመን ሴትን ማመስገን፣ ሴትን ማዳመጥ ያልተለመደ ነው ሴቶች ቁም ነገር አላቀ ተብሎ እንኳን በማይታሰብበት ዘመን አይሁድ ሴቶችን በነገዳቸው እንኳን አይቆጥሩ። በዚህ ልክ በግብዝነት በታሰረ ዓለም ውስጥ ዳዊት አቢጋ የተባለችን አንድ የገበሬ ሚስት እግዚአብሔር ልኮ አስተማሪ ብሎ መስማት መቻሉ ዳዊትን ጠብቆታል፣ ከጥፋት ንጹህ ደም ከማፍሰስ በደም ከመጨናለቅ ጠብቆታል። እራሱ አያችሁ ሲረዳ እግዚአብሔር። እጅግ የሚያስነ ሰዎች ሊሆን ይችላል። በተኛ በጣም አስገራሚ ነገር ልንገባቸው። ስለ ሶምሶን፣ ሶምሶን ታውቃላችሁ? በአህያ መንጋጋ፣ አንድ መንጋጋ ሲዋወቡት ሺህ ሰው የሚገል ሰው በጣም ብርቱ ጉልበት የነበረው ሰው በፍልስጤም ከተያዘ በኋላ ወፍጮ መጅፈጭ ሆኖ ነበር። አይኑን አውጥተውት በኋላ በዚህ አልበቃቸው በትልቅ ሰገነት አንፊ ላይ ተሰብስበው በትልቅ ግንብ በግንብ በተሰራ ትልቅ አዳራሽ ውስጥ ሆነው ሶም ሶኑን መሃል ላይ አቁመው ሊሳለቁበት ፈለጉ። ሶም ሶን ጸጉሩ ትንሽ እያደገ ነበር። በዛ ሰዓት እግዚአብሔር ለመነ። አንዴት ነገር ብቻ ለመና አንዴ ብቻ አስበኛል። ከዛ ጸሎት መጨረሰ በኋላ አንድ ትንሽ ልጅ ወደ ምሰሶ እንዲመራ ጠየቀው ይላል። ያን ትልቅ ጀግና በአህያ መንጋጋ ሽውን የሚጥል ጀግና እጁን ይዞ ወደ ምሰሶ የወሰደው ትንሽ ሕፃን ልጅ ነው። የሰውም ሰውን ልብ ይገርመኛል። አንተ ሕፃን ልጅ እኔን አትመራኝም ለምን አላለ? እኔ ከማን ሳለሁ ለምን አላለ? የሰው ጠላቱ ልቡ ነው፣ ትቢቱ ነው፣ ኩራቱ ነው። በእግዚአብሔር ረድኤት እንዳይጎበኝ እንቅፋቱ ኩራቱ። እርዳን እንለዋለን ነገር ግን የሚያሱ ሰዎች ንግግሮች እናንቆ ሰምተናል። ልዩ ኤክስፐርት ነው የምንፈልገው እግዚአብሔር እንዲረዳ አሰራሩ ይግባችሁ። መንፈሳችንንም ጭምር መስራት ስለሚፈልግ ይውላችሁ። በምንፈልገው ጉዳይ ላይ የምንፈልገውን ይሰጠናል። እግዚአብሔር ድንቅ አምላካችን ግን መንፈሳችንን ሰርቶ ነው የሚሰጠን። ስለዚህ እኛ መንፈስ ደግሞ በትህትና እንዲማር ከሚያሱ ሰዎች እንድንደገፍ ያደርገናል። ምንም ማንገምታቸው ሰው እግዚአብሔር ይመስገን ለአግሎት በአንድ ከተማ ሄጄ ከአንድ ወጣት ከዘማሪ ከወጣት ዘማሪዎች ጋር ተቀላቅየ ያገለግል ነበር። እና አንዳንዶቹ በተለይ አንድ ክራር የሚጫወተው ልጅ አይቼውም አላገለች ነኬት፣ እንደመጣ አላቅም። ተሽቆጥቁጦ ነው የሚያናግረኝ። እኔ ሲኒየር ስለሆንኩ ታላቃቸው ስለሆንኩ በጥንቃቄ ነው የሚያናግረኝ። እና ሳየው ብዙ ክራር የሚችል አልመሰለኝም ነበር በኋላ ግን እያየሁት ያየሁት ስመጣ በደም የተሻለ ነገር እንዳለው ተረዳው። ከዛ ይሄ ልጅ ትንሽ ልጅ ነው፣ በጣም በጣም ህጻን ልጅ ነው። ከልጅ ትንሽ ሁለት ዓመት ይበልጥ ሊሆን ይችላል። ሊያጅበኝ የመጣ እና በአይኔ ፊት ትንሽ ነው፣ በእኔ አይን ፊት ግን፣ ይህንን ልጅ በትኩረት ለማናገር ሞከርኩ። ከአገልግሎታችን በኋላ በጣም ወይ ልጅ ነው። እኔ በልማት ንንንን እያልኩ መዘምራቸው ሜጀር የሚባል አለ በመዝሙር ስርዓት ውስጥ። ሜጀሩ በኤቢሲዲ የተባለ ነው የሚሰራው። እኔ በሜጀር አይደለም የምሰራው የድሮ ዘማሪያ በቃ ዝም ብለ ንንን እያለ አዚመን ክራር ተጫዋቶች ይከትልና ይገባል። የአሁኑ ዘመን ደግሞ በሜጀር በእውቀት ነው የሚሰራ። ልጁ ሜጀር ያውቃል፣ እኔ ደግሞ ሜጀር አላውቅም። ግን ብዙ ዘመኖች መዝሙሮችን ዘምሬያለሁ የተሻለ አዋቂ ሰው ነኝ ብል እዛው ነው የሚቀጥለው። ግን ይሄ ልጅ ሜጀር እንት እንደማያ እንደሚገባኝ፣ አስተማሪ የትኛው መዝሙር ኤ፣ የትኛው መዝሙር ቢ፣ የትኛው መዝሙር ሲ እንደሆነ አስረዳኝ። በጣም ትንሽ እድሜ ያለው ልጅ ነው። ይህን ልጅ ለመስማት አልተቸገርኩ። ባህር ሰማ ውስጥ እንዲሁ እንዳስቸገርኩኝ ይቀጥላሉ ማለት ነው ያለው። ግን አሁን ቤታችን ውስጥ ሞት ሲባላሽ፣ ኮምፒተር ሲባላሽ ማለ የሚያስተካክልላቸው ልጆቻችን አይደሉም። በብዙ ነገር የሚያንሱ ልጆች የወለድናቸው ልጆች ናቸው። እግዚአብሔር ህይወትን በዚህ መንገድ የሚያስተምረ የሚረዳውን ረዳት እንፍጠርለት ሲል ከእኛ በኋላ የተፈጠሩ ሰዎች ቢሆናሉ የሚረዱ አውቀዋለሁ። እሱማ ይረዳኝ አጠቅመኝ፣ ይሄ እሱማ የጌታዬ ልጅ እሱማ እንደዚህ ቤተሰብ እንደዚህ ያደረጉለት እሱ እንዴት ይረዳኛል? አይሆንም። ያንተ አባት ቀን ያወጣለች ሰው አንተ መዳት ካለበት እንዲረዳ መፍቀድ አለበት። እግዚአብሔር ትውት ሊያደረገ ያንተ ያንተ እናት ያበላክ ያሳደገችው ማደጓሪ ያሳደገችው ልጅ አንተ ሊረዳ ይችላል። እንዴት እኔን አትበል፣ አይባል። አንተ ሰንበቱ ቆመ ያስተማርከው ወይም ደግሞ ያገሻት ልጅ በህይወት አቅጣጫ በሌላ መንገድ ለአንች በረበት ከፍ ትሆናለች። እንዴት አይባል። አያችሁ ቀሲስ እንግዳው የዘመሮ ድንቅ መዝሙር አለ፣ ስትሰጠኝ የሚታየውን እንዳትነሳኝ፣ የዘላለም እግዚአብሔር የሚታየውን ሲሰጠን የማይታየውን ጨምራ ይሰጣል። ሀምብል መሆንን፣ ትጉት መሆንን፣ እግዚአብሔርን መፍራት፣ ከሚያንሱ ሰዎች ቁም ነገር አለ ብሎ ማሰብ እንድንችል አድርጎ ነው የሚባርከን። የሚረዳ እና ወደኛ ሰዎችን ሲያመጣ እንዲያግዙን እንዲረዱን እንዴት አስተራር እንዳለው ማወቅ አለባቸው። እግዚአብሔር ልጆች እንደ ቅዱስ ዳዊት በዛ ነገር ለመጠቀም ያስፈልጋል። አቢኪያ በተናገረችው ጊዜ ቁጣውን ትቶ ተመልሶ ወደ ጫካ ብዷል። ሴት መለሰችው፣ እባለን አላፈረ። ጀግናው ሴት ተሸነፈ፣ እባል አላለን። የእግዚአብሔር ምክር በትንሾቹ፣ የእግዚአብሔር ረዴት በሚያንሱ ሰዎች ሊመጣ ይችላል ብሎ አመነ። እግዚአብሔር መስማት ደግሞ ከሁሉ ይበልጣል፣ እና እርዳታ የሚያስፈልገን ፍጥረትን ሰው ሊያግዘን ወይም የሆነ ነገር የእግዚአብሔር እጅ ያለበት ነገር እንዲ ሊያግዘን ይሞክራል። ትንቀ ነው አናንቀ ነው ታናሽ ነው ብለ ነው ድሃ ነው ብለ ነው እንዲህ ነው ብለ ነው ምናልፍ ከሆነ የምንጎዳው። ነገር ግን ከዚህ ተምረን ታናናሾቻችንንም ታላላቆቻችንም በአክብሮት የማየት ልምድ ይኖረን አደራ እንላለን።